ወርደህ ቁጭ በል ቁጭ በላክ፣ ለመሻት ሞከር ሞከር፣ ና ተነስ ተነስ፣ ቶሎ በል ቶሎ በል፣ ብድግ ተነስ። አንዴ ወዴት ነው? ቁም እና ከዛ ቁጭ ለማለት ሞክር። እንዴ አብርሽ ነው በጣም ነው ያደነኩክ። አንተ ደግሞ ተሸከመው። ተረጋጋ፣ ገና ስንት ነገር ተረጋጋ፣ አትቸኩል። ሰላም ሰላም፣ ውድ ቤተሰቦች ሰዎች እንዴት ናችሁልኝ? እኛ አለን ፈጣሪ ይመስገን። እንግዲህ ዛሬ እናንተ ጋር ተመልሰን መተናል። ያው አብርሽና ሩታ ተገናኝተዋል። ከዚህ በፊት ያሳለፉት ህይወት የነበሩበት ቦታ ላይ ትላንትና ተገናኝተው ነበርና ብቻ እንደዛ ሆኖ ስላዩዋቸው ደስ ብሎኛል። ምክንያቱም አብርሽ አሁን እድል እንዳለው ተረድቶ ወይም ደግሞ አሁንም ቢሆን የማስተካከል ሰፊ መንገዶች እንዳሉ ተረድቶ ሩታ ጋር መምጣቱ አንድ ነገር ነው እና ካሁን በኋላ እንግዲህ ነገሮቹ ቀስ በቀስ ይስተካከላሉ ብዬ ያስባሉ፣ ከፈጣሪ ጋር ምክንያቱም እዚህ ጋር ቤተሰቦች ይከብዳል እና ከዚህ በኋላ እንግዲህ ነገሮቹ ይስተካከላሉ ብዬ አስባሉኝ። ምክንያቱም አብርሽ ብቸኝነቱ ወይም ደግሞ ከሩታ ጋር የነበረው ነገር እንዲቀጥል ይፈልጋል እና እየተናገረም የነበረው ነገር እናንተም አይታችኋል። እንዲቀጥል ይፈልጋል ከሩታ ጋር ያለው ነገር፣ የድሮ ነገሩ እንዲመለስ ስለሚፈልግ እንግዲህ ሩታ ጋር ተመልሶ መጥቷል። እንግዲህ ካሁን በኋላ ነገሮች ይስተካከላሉ ብዬ አስባለሁ እና እንግዲህ፣ ዛሬ ደግሞ እኔም ትንሽ ሩታን ተረድቷታል ብዬ አላሰብኩኝም፣ ወይም ደግሞ እስከ መጨረሻው ድረስ ደግሞ ሩታን አልተረዳትም ብዬ ነው የማስበው፣ ምክንያቱም ሩታ ልጆ ሆዷ ላይ የያዘችው የራሱ ልጅ አብርሽ ልጅ ነውና ምን ያህል ሸክም እንዳለው ምን ያህል ስቃይ እንዳለው ደግሞ ዛሬ እንዲረዳ ፈልጋለሁኝና ዛሬ የመጣው ለዛ ነው። እቺና አባብ ሆዱ ላይ እንዲሸከመው የሩታን ሕመም ወይም ደግሞ ወገቧ ምን ያህል ስሜት እንዳለው እንዲረዳ ፈልጋለሁና ይህንን ነገር ያሰብኩት ምን ያህል ስሜት እንዳለው እና እንዲረዳት ነው። ምክንያቱም እየተረዳት ነው ማለት አይደለም፣ በትንሹም ቢሆን ተረድቷታል። ግን ደግሞ በቃ ደርሶበት እንዲያ ይፈልጋሉ። በቃ ምንም ነገር ትበለው መቻል እንዳለበት በቃ ምንም ነገር ታርጎው። ምክንያቱም ይገባታል። የተሸከመችው ዘጠኝ ወር ሙሉ አስቡት። ክብደት መሸከም ማለት ቀላል ነገር አይደለም። እኔ ለዚህ ደቂቃ እንኳን ያዝኩት እጄ እያንቀጠቀጠኝ ነውና ዘጠኝ ወር ሙሉ መሸከም ማለት ቀልድ አይደለም። እና ደግሞ ይህንን ነገር አብርሽ እንዲረዳ እፈልጋለሁኝ በቃ ሆዱ ላይ እናስርለታለን ምን ያህል ስሜት እንዳለው ምን ያህል ህመም እንዳለው እንዲረዳ ስለምፈልግ ነው እና ይህንን ነገር ያሰብኩት እንግዲህ ሩታ መታለች ይህንን ነገር አልነገርኳትም እና ትስማማልኛለች ብዬ አስባለሁኝ ሩታ ደህና ነሽ ሰላም ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ፈረንጁ ጠርቶኛል። ለምን ጉዳይ እንደጠራኝ እስቲ ሊንገረኝ። ልፍ ነው። ያው እንግዲህ ዛሬ አጣድፌ ነው ጠሯት። ቤተሰቦች እንግዲህ ሩታ፣ ዛሬ አብርሽ ትምህርት እንዲወስድ ፈልጋለሁኝ፣ ወይም ደግሞ ከትምህርቱ ሌላ ደግሞ እኔ በቃ እኔ በትንሹ ቢሆን የተረዳሁት ነገር ቢኖር ወድሽ ላይ ይህንን ነገር መሸከም ወይም ደግሞ ይህንን ክብደት መሸከም ቀላል ነገር አይደለም። ለዚህ ደግሞ ለእናቶቻችንም ላንቺም ክብር ይገባችኋል። እና ቀላል ነገር እንዳልሆነ ተረድቻለሁ አሁን ላይ። እና አብርሽም እና ዛሬ ጠራሁሽ፣ አብርሽን ማስተማር እንዳለብን፣ ምን አይነት ሁኔታ ውስጥ እንዳለሽ፣ ምን አይነት ህመም ውስጥ እንዳለሽ እንዲረዳ እፈልጋለሁ። ሳይረዳ ቀርቶ አይደለም። ሊረዳሽም ይችላል፣ ላይረዳሽም ይችላል። ግን ደግሞ ምን ያህል ስሜት እንዳለው፣ ምን ያክል ህመም እንዳሉ፣ ስቃይ እንዳለው እንዲረዳ እፈልጋለሁኝና ከጀርባሽ አባብ አለ። ይሄንን አባብ ሆዱ ላይ ያስረንለት እናሸክመው ነው እናሸክመው፣ እና ምን አይነት ስሜት እንዳለው እንዲረዳ ፈልጋለሁ። ከዛ በኋላ በቃ ይረዳሻል ብዬ አስባለሁ። ብትቆጪው እኔ አሁን ብትቆጪው ምንም ነገር ብታረጊው፣ አልፈርድብሽ፣ ምክንያቱም ብዙ ነገር ችለሽ ነው እዚህ ጋር የቆምሽ። መቆም ራሱ ቀላል ነገር አይደለም። እኔ እዚህ ጋር ስትቆሚ እራሱ ይጨንቀኛል። መች ለመች ደከማት፣ መች ለመች የሆነ ነገር ሆነች እያልኩኝ ማለት ነው። እና ይህንን ስሜት አንቺ ላይ የተፈጠረው ነገር አብርሽ በትንሹም ቢሆን እንዲያዩ ፈልጋሉ ግን ማለት ነው። ይሄን ሁሉ ነገር እንዴት ወይስ አንተ ተሸክመ እያዩት በየቀኑ ሁሉስ እየተለቀ ነው እና እየመጣ ያለው አሰብኩት፣ ምን ያህል ክብደት እንዳለው እና ደግሞ እናቶቻችንም ሲናገሩን ምን ያህል ስሜት እንዳለው መረዳት ስለፈለኩኝና የልሽ አባት ወይም ደግሞ ባልሽ እራሱ ደግሞ ስሜቱን እንዲረዳው ስለፈለኩኝ ነው። ይህንን ማሰብ ያሰብኩትና ቆንጆ ሀሳብ ነው፣ ቆንጆ ነው። እንግዲህ በዚህ ስሜቷን ይረዳታል ብዬ አስባሉኝ። ስሜቷን ብቻ አይደለም ምን ያህል ህመም እንዳለው፣ በቃ ስቃይ እንዳለው ይረዳታል ብዬ አስባሉ እኔ ከአሁን በኋላ ተምሬ አለሁ። ሚስቴ ወይም እህቴ ምንም ነገር ብትለኝ አልፈርድባት። ምክንያቱም የተሸከመች ትልቅ ነገር ነው፣ ክብደት አለው። እና ይህንን ስሜት ይህንን ነገር ካደረግንበት በኋላ እንግዲህ ይረዳታል ብዬ አስባለሁ። ብትነጫነጭበትም ምንም ብትለው ይረዳታል ብዬ አስባለሁ። እና ብታመጪ የምትጨምሪው ነገር ካለ እኔ ምንም የምጨምረው ነገር የለም ግን ደግሞ ይሄ ከወገብ ህመሙ ከሸክሙ ምናምን ውጪ እራሱ በጣም ብዙ አይነት ፊሊንጎች ያሉት በነገርክ ላይ ይሄ ማስመለሱ፣ ሸ አለበ መቸቱ፣ የሆነ ሆርሞን መቀየሩ፣ ጸባዬ መቀየሩ በጣም ብዙ አይነት ብትነግረኝ ወይ የአሳ ሽታ ዘይት አለ፣ የአሳ ዘይት እሱን እናደርግና ስሜት ማቅለሽለሽ እንዴት እንደሆነ በደንብ ለዘጠኝ ወር ያህል ሲቀጥል ምን አይነት እንደሆነ እንዲገባው የአሳ ዘይት እሱን ብናስበው ጥሩ ነበረ። እና ብቻ ምን ያህል የወገብ ህመም እንዳለው በትንሹም ደቂቃ ይረዳዋል ብዬ አስባለሁ። እሷ ዘጠኝ ወር ሙሉ ያየችው ነገር እሱ ደግሞ በትንሽ ደቂቃ ውስጥ ይረዳታል ብዬ አስባለሁ እና

ትምህርት በትንሽ መማር ስር አለብን። ያው ትምህርት ያስፈልገናል። አይደለበታችን አትስማማም? በዚህ ትምህርት አያስፈልገንም ብለህ ታስባለህ? የትኛውም ሰው ትምህርት ያስፈልጋል። ግን አልገባኝም ብቻ። እና ሩታ የተሸከመችውን ሸክሟን ወይም ደግሞ የወገብ ህመሙን ተረታታል ብዬ እኔ እንጃ ተረታታ ወይም ደግሞ ህመሙን፣ ሸክሙን ወይም ደግሞ ድካሟን ተረታተ። ያንን ለመረዳት እኮ ግድ ያን በሷ ቦታ መሆን የለብኝም። ያው የትኛውም ሰው ላይ የሆኑ የሆኑ ስሜቶች አሉት። ያው በታላቃቴም በእናቴም ያየሁት ነገሮች አሉ። ያውን ተረዳት ልትለይ የጠራኝ ነገሩን አወሳሰብክብኝ፣ አልገባኝም ስለ እኔ በትንሹም ቢሆን አንተ ጋር ያየሁት ነገር ቢኖር ምንም ነገር ብትልህ እንደ ድሮ እየመሰለች እየተቀየምካት፣ ወይም ደግሞ በተናገረች ቁጥር ነገሮችን እያያስክባት ስለሆነ በቃ እሷ ላይ የደረሰው ነገር በትንሹም ቢሆን አንተ ጋር እንዲደርስ ስለሚፈልግ ነው ዛሬም የጠራሁት። ሩታም አላወቀችም ይህ ነገርና፣ ከጀርባክ ሀባባ ሰርፕራይዝ ነው፣ ሰርፕራይዝ ነው ከጀርባ ከአባባል እና እንደሷ ሆድ ላይ እናስርላሃለን። ምን አይነት ፊሊንግ እንዳለው ምን አይነት ህመም እንዳለው እንድትረዳ እፈልጋለሁ። እስከ ዛሬ ድረስ በነገር ላይ ማለት ያው ልትረዳ ትችላለህ፣ ማየት እናት ላይ እህት ላይ እንድታይ ትችላለህ። የሆነ ፊል ልታረጉ ትችላለህ። ነገር ግን የእነሱን ስሜት ሙሉ ለሙሉ ተጋርታባል ብዬ አላስብም። እና እስኪ በዚሁ የእነሱንም ስሜት ብቻ በቃ የእናቶችን ስሜት በዚሁ ታያበታለ። ሊላስላእና ይህን ነገር እንድትሞክሩ ፈልጋለሁ። ዘጠኝ ላይ በጭንቅላት አይደለም፣ ሀባቡን ወደ ላይ ታደርገውና የምታስርበት ነገር ማምጥ ችላለው። ሙሉ ነገር እናስርልህ እና ምን አይነት ስሜት እንዳለው እንድትረዳ ፈልጋለሁ። ስሜት እኮ ቀላል ነው እያልኩኝ አይደለም፣ ከባድ እንደሆነማ ግልጽ እኮ ነው ስሜቱ፣ አይደል እንዴ? በቃ ምን ዶ ታውቃለህ? የሷ ነገር አንተም ላይ ደርሶብህ ማየት ስለምፈልግ ነው። እንደዛ ከሆነማ በቃ አብረሽ የሷ ነገር ደርሶብህ እንዳይ በሴት የሚደርስ ነገር ይኖራል። ረዲ በቃ ይሄ ተፈጥሮ ጉዳይ ነው ገባል። እኔ ላይ አድርገ ምንም ስሜቱ ልታቆም ምንም ልትረዳው አችልም። ምናልባት እኔ ጠንካራ ከሆንኩ ይህንን አባቱ ቦር መሸከም ላይከብደኝ ይችላል። ይህንን ነገር ው አብርሽ መሸከም ይከብዳል። ላይከብድም አይደለም። የሆነ ቻሌንጅ የሚያደርጉ ነገሮች አሉ። እኛ የምንሰጠቅ ቻሌንጅ አለ። አክሰፕትን ታደረግ ከሆነ አይደለም ማለት ችግር የለውም። አድርግ ያላችሁ ለማድረግ ምንም ችግር የለብኝ። ከዛ በኋላ ምንም ሊገባኝ አልቻለም ማለት ነው እኮ። በቃ የሚሰጡ ፈተናዎች ይኖራሉ። እኔ ማግዛል ፈረንጁ። ከዛ በኋላ ቁጭ ብድግ ልታሰሩኝ ያስራችሁ እንኳን ቁጭ ብድግ እንኳን ማለት ነው። ቁጭ ብድግ ይቅርና መንቀሳቀስ እንኳን ከባድ። ያንን ነገር ደግሞ አብርሽ አርጌ ወይም ወድ ላይ አስረንልህ ብታዩ ይሻላል፣ ምን አይነት ስሜት እንዳለው። የሆነ ሰዎች ስንባል ሳይደርስብን የሆነ ነገር ልናቁ ወይም ደግሞ ልንረዱ አንችልም። እና ደግሞ አንተን እናስረግዝ አይደለም፣ ግን ደሞ ሆዴ ላይ እሱ ነምራቹ አይደለም፣ ግን በቃ ለትንሽ ደቂቃ እንኳን ምን አይነት ስሜት እንዳለው እንድትረዳ እኔም ሞክሬው ነው የመጣሁት። እኔም ስለሞከርኩት ነው አንተም እንድትሞክረው እያረኩኝ ያሉት። እሺ፣ ችግር የለውም ግን በመረም ታፈልኝ። ያው ከጀርባ እዚህ ጋር ፔስታል አለ። ወገብ ላይ ሙሉን ጠቀልለዋለን እንጡንና ሀባቡን ካረግነው በኋላ ማለት ነው። ላይ እንደዚህ ዛሬ

ዛሬ አሪፍ ሀሳብ ነው። አንተ እስከ ዛሬ ድረስ ትላለህ። ከፍ አድርገው፣ እስኪ በደምብ ያዝ አድርግለት አልጠበቀም። ግን ሊወርቅ ነው ሊወልደው ነው ወይ? እንደዚያ አድርገህ ማለት ነው። ሳብ ሳብ ከዛ አንጥሰው ከፊት ለፊት ሳብ ሳብ አድርገው ከዛ ወደ ፊት ለፊት ወገብ፣ ኩላሊት እንዴት እንደሚያም ስሜቱን ስ እዩት። ይህንን ነገር እውነት ዘጠኝ ወር መሸከም ይሄን እኮ አከለም እንዴ ምን ይሄ አስር ኪሎ አይሆንም እንዴ ምን አስር ኪሎማ አይሆንም በጭራሽ እኔ በኪሎ ነው የገዙት አምስት ኪሎ አምስት ኪሎ ልጅ በነገር ላይ ይወለዳል ከቦርጭም ምንም አልተናነፈልኝም አይደል በጣም ስለዚህ ፍላጎታችን ምንድን ነው ፍላጎታችን ቁጭ በል ቁጭ ወይ ደግሞ ጫማህን እሰራው ፈተህ እሰረው ጫማህን። ጫማህን ፈተህ እሰረው። እንዴትም ብለህ ቢሆን ፈተህ እሰር። ጫማ አይቻልም። ይልቁን እንዴት ነው የሚሻለው ነው ምን የምነግርህ ነገር እሺ እንትን በለህ ምን ተግባራዊ አድርገው። ተግባራዊ አድርገው፣ መፍታ ማውለቅ ሳይሆን እንደዚህ ክሩን ጎንበስ ብለህ ፈተህ እሰረው። ይፈታበት ነው። አይቻልም። ምንም መተጋገዝ የሚባል ነገር የለም። በርታ፣ ችግር የለም። አሁን ፈትሃዋን ለማሰር ደግሞ ሞክርኩ። ወበስ ማሰር ይከብዳል፣ ለመፍታት ይሻላል። ለመፍታት ይሻላል። እሺ፣ ቁጭ ብለህ ሽና። ጫማ ክፍት ጫማ ነው አይደል የምናደርገው? ቁጭ ብላ እኛ ለመሽናት እንደምን ሞክረው ሞክር፣ ሽና። ስለ የምር አይደለም ግን ቁጭ ብላ ለመሽናት ሞክር።

ተነስ። ሌላ ሌላ ቻሌንጅ። ኧረ ሌላ የሚከብደኝ ነገር ምንድን ነው? ካልሲ ማድረግ በጣም ነው የሚከብደኝ። ያው እንደው የሚሄድም ኖርማል ነው።

በነገር ላይ እኔ ከሩት የተረዳሁት ነገር ቢኖር ምግብ እንኳን በስርዓት አትበላም። ይበልጥ አንተ ታውቃለህ ከኔ በላይ ግን በማገኛት ጊዜ እንኳን እኛ ብንበላውን ምግብ አትበላም፣ እኛ ብንጠጣውን ነገር አትጠጣም። አንተ አሁን እርቦሀል አይደለ? አንተ እርቦሀል መብላት ይችላል። እሷ ግን እርቦት እንኳን የምትፈልገውን ምግብ መብላት አች ይባርለ። አንዳንዴ ራሳችን ላይ ያልደረሰው ነገር ቀላል ሊመስልን ይችላል፣ ወይም ደግሞ ግዴታ እስኪደርስብን ድረስ መጠበቅ የለብንም። አንተ የተሰማ ስሜት ጫማ ማሰር እንደከበደ፣ እሷም ይህንን ስቃይ በየቀኑ ነው የምታሳልፈው፣ በየደቂቃዎች ማለት ነው። ስለዛ ምንም ነገር ብትል፣ ምንም ነገር ብታስቀይመ እንኳን በዚህ ሰዓት መረዳት ወይም ደግሞ ከጎኗ አትለይ ምንነል። ለዚህ ነው ገባህ፣ ታስፈልጋታለህ። ቢያንስ አንተ ካለ ጫማ ታስርላታለህ። አትቸገርም እኮ አሁን እኮ በዚህ ነገር፣ መጀመሪያ እሷ ፈቃደኛ መሆን የለባትም በጎንሻ አይደለም ማለት ነው። ለምንረሽ ሶፍት ካድ ግን እንደዚህ ከገፋ ቢያንስ ወይ አራት ወራ አምስት ሆነ ነገር ያሰለፈች ለአንተ ግን ላምስ ደቂቃ ለአስር ደቂቃ እንደዚህ ከበደ። ምንም ነገር ብትልህ መቻል ነበረብህ። እሷ ፍቃደኛ አይደለችም ማለት አንተ መራቅ አለብህ ማለት አይደለም። እሺ ገባኝ። ለመወያየት ከሆነ አውልቀነው ይሄንን ቁጭ ብለን በስንት ሰዓት እናውራ። ቪዲዮ እስኪያልቅ ድረስ አብርሽ ይሄን ነገር ተሸከመዋለሁ ተሸከመዋለሁ። አረንጆገረ ለይ እውነት ግን በጣም እኔ እንጃ፣ ፈረጁ ይህንን መረዳት ከየት እንዳመጣኸው በኋላ በደንብ ታወራኛለህ እሺ። እየደከመኝ ነው፣ በጣም ነው ያደነኩክ። አንተ ደግሞ ተሸከመው። ተረጋጋ፣ ገና ስንት ነገር። ተረጋጋ፣ አትቸኩል። እኛ ምን እንበል? እኔ ምን ልበል? እውነት እኔ ምን ልበል? በጣም ደስ ይላል ይህንን መረዳት አትሊስት ተረድተህ እንኳን ማውራት በመቻል ደስ ብሎኛል። እየደከመኝ ነው። ፊሊንጉን ንገረን በቃ። ምን ይለያል? ደስ ይላል፣ ያደክማል በቃ ብዛኮነ ሆነ። እሺ እሱ አርቲስት ነገር፣ አይ ምን ፊሊንጉ ምናምን ያደክማል። ደከመኝ ነው። እሷ ቁጭ ብላለች። ጥንካሬ ወገን በጣም ቲንኪው ነት እሷ ከመጣ ጀምሮ ቆማለች። አንተ አይመጣ አሁን ቸከንኮ እሺ እሻው ልጅ አህ ምን እንደተሰማ ነው የምር። አይ አይ ስካንግ የምር የምር ግን ቀለደን ሲሪየስ። ሁለተኛ ነገር ረጅም ሰዓት መቆም አልቻልኩም። ሶስተኛ ነገር ደግሞ ማለት ነው ኪሎ በጣም ከባድ ነው፣ ትልቅ ሀባብ ነውና አልቻልኩኝ። ምናልባት እነዚህ ስሜቶች አሁን አይደለም መረዳቸው፣ መጀመሪያም ሳልረዳቸው ቀጥቼ አይደለም። ግን አንዳንድ ጊዜ ያው ደርሶበት ያው ካላችሁኝ፣ ግን ያው ደርሶብኝ አሳይታችሁኛል። ለሱ ላሳያችሁኝ አመሰግናለሁ በዚሁ አጋጣሚ። አልከባድ ነገር እንደሆነ ተደብቼዋለሁ፣ ሳልረዳው ቀጥቼ አይደለም ግን ደግሞ በቃ በቀኝነት ቅጣት ነው፣ እየቀጣችሁ ነው ያላችሁት። ግን ደግሞ ይህንን ስሜት አብረን እንጋራ ብያት ነበር ለሩታ። ወገቤ ሊቆርጥ ነው ቆይበለማልዘው እና ከባድነአይቻልም እ ግን ስሜቱ ግን ደግሞ ይህንን ስሜት አሁን ጊዜ አለን፣ እግዚአብሔር የሰጠን ጊዜ ልጋራሽ ስሜቱን ያልኩት ሌላ ነገር ስለዚህ ያው እሄዳለሁ ብዬ ነበረ። ሶስት ቀን ሁለት ቀን ቆይቼ ግን ደግሞ አሁን መሄዱን ትቼዋለሁ፣ እና ያኔ እስክትወልጂ እንኳን አብሬሽ እንደሆነ ፈቀደ ፈረንጁ። ያው የኔን ስሜት እሷን ስሜት ተረዳ ታላልከኝ፣ የኔን ስሜት ደግሞ እንድትረዳኝ ማድረግ ትችላለህ አንተ። ስለዚህ ወረደ አሁን መተናል አብረን እና አሪፍ ጊዜ አሳልፈን እስክትወልድ ጠብቀን ብንሄድ ደስ ይለኛል። አይ ካልሽ ግን እኔ ይሄን ስሜት መረዳት ዛሬ ምንም ጥቅም የለውም ባይኔ እንደኔ ማለት ነው። ጨርሻለሁ። ምናልባት ስለተነስ ነገር ካለ ይሄ ነገር ላውርደው፣ እግሬ እየደከመኝ ነው በጣም ጥሩ ነው። በትንሽም ስላየሁ ደስ ሆኖኛል። እናውራ እኔ ግን ወደ ጎን ማረግ ብትል ሁለት ደስ ባለኝ። ምንም ማድረግ አችልም፣ ግን ፈጣሪና አመሰግናለሁ ይሄን አክሰብት አድርጌ ችዬ ማለፍ የምችልበትን አቅም ራሱ ስለሰጠኝ ስለሰጠን ለሴቶች ለእናቶች አንዴ ለጥንካሬያችን እውነት አጨብጭቡ ለእኛ ለራሳችን። እና በጣም በጣም ነው ፈጣሪን የማመሰግነው እንደዚህ አይነት ጥንካሬና ችሎታ ራሱ ስለተሰጠን፣ እውነት ደስ ደስ ብሎኛል። ያዘው በጎን ስለሆነ አሁን እንደውም ኖርማል ነው እኮ አንተ በጎን አድርገን እንደውም አጋዣ አለ በእጅግ ኖርማል ነገር እኮ ነው ይሄ። እና አብርሽ እኛ እንድን እንድትረዳ የፈለግነው ነገር ቢኖር ለሩታ እንደምታስፈልገው ተወለደ። እንደምንም ታግሎ ታግሎ ከላዩ ላይ ለማውረድ ጣሉ። አንተ ምን አይነት ሀሳብ ነው? ተመጣጣ እዚህ በላይ አባቴ አኩራይ ይህን ወንድም ባቱን ቆጭ ነበረ። እና አብርሃም ተሳክቶለታል እንደምንም ብሎ ግን ጣሎ፣ በስበቡ አሞልድ ምንድን ነው አሁን ሰላም ናገኘ። አሁን ማውራት የፈለጋችሁት እንዳወረድክው ደግሞ፣ ሩታ አንድ ቀን በሰላም እንደምትሆን ተስፋለን። እና እንድትረዳ የፈለግ ነገር ቢኖር አንተ ልሷ እንደምታስፈልጋት እሷ ለአንተ እንደምታስፈልግህ ወደዚህ ወደዛ ማለቱን አቁመህ በዚህ ሰዓት እንኳን ታስፈልጋታለህ። ፈረንጆ አሁንም አልጨረስክም መሰለኝ። እኔ ያወራሁት ነገር አሁን የምታወራኝ ነገር ከኔ ጋር ምንም አይገናኝም። ለምንም ነገር ሬዲ እንደሆንኩ ታውቃለህ። ስለዚህ አሁን ከቻል ለአንተ ብቻ አይደለም እያወራሁት ያለሁት፣ ለሁለታችሁም ነው። ለሷ ብቻ አይደለም ማውራት፣ ለአንተም ለሷም ነው እያወራሁት ያለሁት እንዳለች ሰጥቶች ሩት አሁን የጠየኩሽን ጥያቄ ማለት ነው። ምን ጠይቀኝ? አብሬሽን ሩት ከሚያል ፈጥቶ ማለት አሁን ኦልሬዲ ብዙ ነገሮችን አይተሃል ተረድተሃል ሶ አሁን ይሄንን ከተረዳክ ይበቃኛልና በምወልድ ሰዓት አብረን ትሆናለክ ለምወልድበት ቀን ማለት ነው። አሁን ግን ይሄን ነገር መረዳት ስለሻልክ ደግሞ ጥሩ ነው ደስ ብሎኛል። ጥያቄ ነው ይሄ። በዚህ አሁን አብሬሽን አስፈልገኝ ማለት ነው። ያው እንደነገርኩህ ነው ማለት አሁን ላይ ብዙ ሰዎች ከዙሪያ ያሉ ምናምን፣ ሶ ሰው አያስፈልገኝም ምናምን ሳይሆን አትሊስት ኦልሬዲ በቃ እኔ ታይሙንም ስለጨረስኩት ገባ ሞልድ ቀን አንተ ታስፈልጋለህ። አይ ቲንክ ልጅህን ማየት አለብህ ምናምን፣ ሶ ያኔ ትኖራለህ።

በዚህ ሰዓት አያስፈልግሽም። ትንሽ የሆነ ነገሮችን አስበሽ ብታደርጊያቸው ደስ ይለኛል። ቢያንስ አንቺ ጋር እየተፈጠረ ያለው ነገር በትንሹም ቢሆን ተረድቶ ታገበሽ አለ። አይጎዳሽም ብዬ አስበል። እኔ እንጃ፣ ችግር የለው፣ ምንም አላጨናንቅሽም። አስብበት ግን ይጠቅምሻል። የሆነ አስበሽ ነገሮችን ብታደርጊያቸው ለአንቺም አሪፍ ነውና እና ቤተሰቦች ይህንን ነገር ያደረግነው ለምን እንደሆነ ተረዳችኋል ብዬ አስባለሁ። በሰፊው እና በቀጣይ ቪዲዮ እናንተ ጋር እንገናኛለን። ደህና ቆዩልኝ። ቻው።